አሰላሙ ዐለይኩም የተከበራችሁ ወንድሞችና እህቶች፣ ውድ ተመልካቾች በዛሬው ታሪክ ውስጥ የሁኔታችንን፣ የአኗኗራችንን እና ከአላህ ሱብሐነሁ ተዓላ ጋር ያለንን ግንኙነት ሙሉ ለሙሉ ሊለውጥ የሚችል አስገራሚና እውነተኛ ክስተት እንነግራችኋለን። ይህ ታሪክ በግብፃዊ ዶክተር ሙሐመድ ሼህ የተተረከ ነው። ዶክተር ሙሐመድ ሼህ የህክምና ዶክተር፣ ፓቶሎጂስት ናቸው። ፓቶሎጂስት ማለት ሞትን የሚመረምር አካልን የሚመረምርና በምርመራው መሰረት የሞትን ምክንያት በሪፖርቱ ላይ የሚጽፍ ሰው ነው ዶክተር መሐመድ ራሱ በአይነ ብረት ያየውን ክስተት ጽፎታል እንዲህ ይላሉ ከህዝብ አቃቤ ህግ ቢሮ ጥሪ ደረሰኝ አንድን ቀብር ከፍቶ አካላትን አውጥቶ የሞት ምክንያትን ለማጣራት ምርመራ ማድረግ ምንም ችግር የለውም ወይ ብለው ጠየቁኝ ከሰባት ወር በላይ መቃብር ውስጥ ስለቆዩ አካላት ነበር እየጠየቁኝ የነበረው። ይህ ታሪክ የተከሰተው በግብፅ ሰዎች አንዳንድ ድርጊቶችን ባደረጉበት ወቅት ነው። ወደ ጎዳናዎች ወጥተው ሰልፍ ያደረጉ፣ ተቃውሞ ያሰሙ ነበር። አንዳንዶቹም በፖሊስ ተገድለውና ተተኩሰው ነበር የሞቱት። ስለዚህ ከስድስት ሰባት፣ ስምንት ወር በኋላ ምርመራው ሲከፈትና ሰዎች ምን እየተፈጠረ እንደሆነ ሲያዩ ማን ሆን ተብሎ እንደተገደለ ማን በህዝቡ ምክንያት እንደሞተ ማን በፖሊስ ምክንያት እንደሞተና ሌሎችም ነገሮች ሊመረመሩ ተፈለገ ስለዚህም የሕዝብ ዐቃቤ ሕግ ዶክተር ሙሐመድን ጠራቸው እናም አካላትን ከቅብራቸው ማውጣት ችግር የለውም ወይ ሰባት ስምንት ወር ከቆዩ በኋላ የሞትን ምክንያት ለማወቅ ሲሉ ጠየቋቸው ዶክተሩ አዎ እንችላለን አሉ ስለዚህ ከባለ ሥልጣናቱ ፍቃድ አገኙና ወደ መቃብሩ ስፍራ ተጉዘው ወደ ማታ ደረሱ። በሆቴል አድረው ተኙ። ዶክተር መሐመድ በዛው ማታ እንቅልፍ ላይ ህልም አይተው ነበር። ስላዩት ህልም በኋላ ላይ እንነጋገራለን። በማግስቱ ሲነቁ ስለ ህልሙ ግድ አልሰጠሁትም፣ ምክንያቱም እኔ በፍጹም ህልም የማላይ ሰው ነኝ። በሕይወቴ ምናልባት ሰባት ስምንት ጊዜ ብቻ ነው ህልም ያየሁት፣ ከዚያ በላይ አይሆንም። ስለዚህ ያየሁትን ነገር ብዙም ትኩረት አልሰጠሁትም አሉ። ወደዚያ ቦታ ሄድኩኝ። አሁን እንዳልኳችሁ የህዝብ አቃቤ ህግ አባል እዚያ አለ፣ ፖሊስ አለ፣ ማዘጋጃ ቤት አለ፣ በመቃብር ቦታ የሚሰሩ ሰዎች አሉ። በተጨማሪም የሟቹ ቤተሰብ አባላት አሉ። ምክንያቱም ዝም ብሎ ሄዶ ቀብር መክፈት አይቻልም። እነዚህ ሁሉ ሰዎች እዚያ መገኘት ነበረባቸው። ሁሉም ወደ ቀብሩ ስፍራ ሄዱ። ቀብሩን ከመክፈታቸው በፊት እንደ አጥር ያለ ነገር አደረጉ፣ ሰዎች መጥተው ምን እየተፈጠረ እንደሆነ እንዳያዩ። እናም የሕዝብ አቃቤ ሕግ አባል ሁሉም ሰው ወደ ኋላ እንዲሄድ ጠየቀ። ማንም እዚያ መሆን የለበትም ከራሱ ከዶክተር ሙሐመድ ፓቶሎጂስቱና በአረብኛ ቱራቢ ከሚባለው ሰው በስተቀር። በግብፅ ቱራቢ ይሉታል። ቱራቢ ማለት ቀብርን የሚቆፍርና በሩን የሚከፍት የሚዘጋ ኃላፊ ነው። አሁን በሩን ከመክፈታቸው በፊት የህዝብ አቃቢ ሕግ አባል በውስጥ ማን እንዳለ ዝርዝር መረጃ ስጠኝ ሲል ጠየቀ። ምክንያቱም ይህ በር አንዴ ከተከፈተ በውስጡ ከአንድ በላይ ቀብሮች ታገኛለህ። በአንዱ ግድግዳ ውስጥ ሌላ ጉድጓዶች አሉ፣ በዚያም ውስጥ ቀብሮችን ያስቀምጣሉ። ስለዚህ አንድ ቤተሰብ ሰፋ ያለ አንድ የቀብር ጉድጓድ ቦታ ገዝቶ በውስጡ ከአንድ ግለሰብ በላይ ሊያስቀብሩበት ይችላል። እናም ቱራቢ የዛ ቦታ የቀብር ኃላፊ ነው። ባለስልጣናቱ ይህንን ቱራቢ እዚህ ቀብር ውስጥ ስንት ሰው እንደተቀበረ ይጠይቁታል። በእሱ መዝገብ መሠረት አንድ አካል ብቻ እንደተቀበረበት ይነግራቸዋል። ይህ አካል መቼ ነው የተቀበረው ሲሉ ጠየቁት። ከሰባት ወር በፊት በማለት ይመልሳል። የሰውየው ስም ማን ነው? ይህ ነው ይላል። እድሜው ስንት ነው ሲባል ይህ ነው ይላል። ስለዚህ ይህ ሰው በመቃብር ቦታ ያለው መረጃ ከሕዝብ አቃቤ ሕግ አባል ጋር ከያዙት መረጃ ጋር ይዛመዳል። አሁን ወደ ውስጥ ማን መግባት አለበት? ይህንን ታሪክ የሚተርኩት ዶክተር ሙሐመድና በሩን የሚከፍትላቸው ቱራቢ። ቀብሩ ቀጥታ በቁልፍ አይከፈትም። በተለምዶ ሰው ከተቀበረ በኋላ ማንም እንዳይከፍተው በሩ በቁልፍ ከተዘጋ በኋላ በሲሚንቶ መዝጊያውን ይደፍኑታል። ስለዚህ በሩን በቁልፍ ለመክፈት በቅድሚያ ሲሚንቶውን መስበር አለባቸው። በዚህም መሠረት ይህ ቱራቢ ሲሚንቶውን ይሰብራል። ከዚያ በኋላ ቁልፉን ይከፍታል። ቁልፉን ከከፈተ በኋላ እጀታውን ያነሳል። አብዛኛው ባህላዊ የግብፅ ቀብሮች እንደዚህ ናቸው። በሩን ከከፈተ በኋላ ውስጥ መግባት የተፈቀደው ለቱራቢ ሳይሆን ለዶክተሩ ብቻ ነው። ዶክተሩ ገብቶ ቱራቢ የተናገረውን ነገር ትክክል ነው ወይስ አይደለም የሚለውን ማየት አለበት። በውስጡ ስንት ቀብሮች አሉ? የቀብሩን መረጃና የሟቹን አካል ማረጋገጥ አለባቸው። ስለዚህ ቱራቢ በሩን ሲከፍተው ዶክተር ሙሐመድ እንዲህ ይላሉ። አንድ አየር ከውስጥ መጣ። ሙሉ በሙሉ በሚያስደንቅ የያስሚን የጃስሚን የሚስክና አምበር ውድና አስደናቂ ሽቶዎች የተሞላ ነበር። ማመን አልቻልኩም ነበር። ይህ ምንድን ነው አሉ። ወዲያውኑ ይህ ቱራቢ አላሁ አክበር፣ አላሁ አክበር፣ አላሁ አክበር ማለት ጀመረ። ይህንን ሲል ሰዎች ይመለከታሉ። ወዲያውኑ የሕዝብ ዐቃቤ ሕግ አባል ተናደደና ዝምበል ዝምበል፣ ምንም አትናገር አለው። ምክንያቱም ሰዎች እንዲመጡ አይፈለግም ነበር። በተጨማሪም ዶክተሩ እንዲህላሉ የሟቹ አባት ራቅ ብሎ ቆሞ ነበር። ወደ ውስጥ እንዲገባ አልፈቀድንለትም ነበር። እያለቀሰ ነበር። ልጁን እንዲመረምሩት አልተስማማም ነበር። በሩ ተከፍቶ ይህ አስደናቂ አየር ሲመጣ ዶክተሩም ተደናቅጦ ነበር። ነገር ግን በሥራ ላይ ስለሆኑ ማንም ምንም ማለት አይችልም። ዶክተሩ ሲተርኩ በአላህ እምላለሁ በህይወቴ እንዲህ ያለ ሽታ አሽትቼ አላውቅም ይላሉ የተቀላቀለ አስደናቂ ሽታ ነበር ያስሚን ጃስሚን አንበርና ሚስክ እንዲህ ይላሉ ከዚያም ቱራቢን ከውጭ እንዲሆን ጠይቄው ወደ ውስጥ ገባው አንድ አካል ብቻ ነበር ያለው በዚያ አካል ላይ ያለው ከፈን ልክ ለአዲስ ሰው እንደምታለብሰው ከፈን ነው ምንም አቧራ አልነበረበትም ምንም ነገር አልነበረበትም እንደውም ወደ ሰውነቱ ሲቀርቡ የሰውነቱን ቅርጽ ወይም አቋሙን አዩ አሁንም እንዳለ ነበር፣ አልበሰበሰም ነበር። እናም ዶክተሩ ተጠራጠሩ። ወጥተው የህዝብ አቃቢ ሕግ አባልን ይህ ሬሳ መዝገብ ላይ ያየ ነው አይደለም፣ አሁን ነው የሞተው አሉት። በዚያን ጊዜ ሁሉም ቱራቢን ተመለከቱ። ወዲያውኑ የቱራቢ ፊት ተለወጠ። እንዲህም አለ ወላሂ ለዓዚም ወላሂ ለዓዚም ብሎ በአላህ መማል ጀመረ። ምንም አላደረግኩም። እሱ ብቻ ነው የተቀበረው፣ በውስጡም ማንም የለም። ዶክተሩም አዎ አንድ አካል ብቻ ነው ያለው። ነገር ግን ይህ አካል ለሰባት ወር የቆየ ሊሆን አይችልም። በፍጹም ለሰባት ወር ሊሆን አይችልም። ይህ አሁን ከጥቂት ሰዓታት በፊት የተቀበረ ሰው ነው አሉት። ይህ ቱራቢ ምን ማለት እንዳለበት አያውቅም ነበር። የቀብር ስፍራው ኃላፊ ሆኖ ሳለ በክስተቱ ግራ ተጋባ። ሱብሃነላህ። በድንገት ቱራቢ ቆይ ቆይ አለ። የበሩን ቁልፍ የሸፈነው ሲሚንቶ በጣም ያረጀ እንደነበር ሁላችሁም ስሰብረው በአይናችሁ አይታችኋል። እናም በሩ ምን ያህል አቧራ እና ጭቃማ እንደነበር ማየት ትችላላችሁ። ይህንም በር ከጥቂት ሰዓታት በፊት ከፍቼው ቢሆን ኖሮ ሲሚንቶውን በዚህ መልኩ አታገኙትም ነበር፣ በሩንም በዚህ መልኩ አታገኙትም ነበር ብሎ አስረዳቸው። እውነቱን ሲገነዘቡ እሱ የሚለው ነገር ትክክል ነበር። ዶክተሩ ግራ በመጋባት ምን እየሆነ ነው እያሉ ነበር። በድጋሚ ወደ ውስጥ ገቡ። ሰውነቱን አዩ። ከፈኑን ሲያነሱ ደሙ አሁንም ይፈስ ነበር። የደረቀ ደም አልነበረም። አሁንም የሚፈስ የሚጣበቅ ደም ነበር። ዶክተሩ እጃቸውን በደረት ውስጥ አስገብተው የጥይቱን ቦታ ለመፈተሽ ሲሞክሩ የዚህን ልጅ የወጣቱን ፊት አዩ። እንዲህ ይላሉ፣ ወላሂ ያ ፈገግታ እየቀነሰ መጣ። ያልተመቸው መሆኑን አውቄ ነበር። የማደርገው ነገር እንዳልተመቸው አውቄ ነበር። በዚያን ጊዜ አላህን ፈርተው ያ አላህ ይቅር በለኝ የማደርገውን ነገር አልቀጥለውም አሉ። የማየውም መሰረት አድርጌ ሪፖርት ጽፋለው፣ ልብሱንም አልከፍትም፣ የበለጠ አልፈትሽም፣ የሕክምና መሳሪያዎችንም አላስገባም። ይህንን ሰው አየው፣ ፎቶውን አየው፣ ያው ሰው መሆኑን አረጋገጥኩ። ደረቱ ላይ ባየሁት ነገር በጥይት እንደተመታ ያስታውቃል፣ አሁንም ድረስ ያቆስላል በማለት ተናግሯል። ከዚያ በኋላ ሁሉንም ነገር መልሰው አስቀመጡ፣ ሪፖርቱን ጽፈው ወጡ። ቱራቢን እንደገና በሩን መልሰህ ዝጋው፣ ቁልፉን ቆልፈ በሲሚንቶ ዝጋው ብለው አዘዙት። ቱራቢ ባየው ነገር እያለቀሰ ነበር፣ ሙሉ በሙሉ አእምሮውን ስቶ ነበር። ሰዎች ምን ችግር አለ፣ ምን እየሆነ ነው ይሉት ነበረ። ቀብሩን እንደ ቀድሞ ከተዘጋ በኋላ ዶክተር ሙሐመድና የህዝብ አቃቢ ሕግ አባልና አባቱ በአንድ መኪና ውስጥ ተቀመጡ። በአንድ መኪና ውስጥ ተቀምጠው ዶክተሩ ለአባትየው ያየሁትን ነገር ልንገርህ አላቸው። በአላህ እምላለሁ ልጅህ ኢንሻአላህ ጀነት ውስጥ ነው። ሰውነቱን እንዳለ አየሁት፣ አልበሰበሰም። ሽታው ከሰውነቱ እየመጣ ነበር። ፊቱ ላይ ያለው ፈገግታና ደሙ አሁንም በሰውነቱ ላይና በከፈኑ ላይ እንደነበር ነው። ኢንሻአላህ ልጅህ ጀነት ውስጥ ነው አለው። አባቱ ሲያነባ የነበረው የሐዘን ለቅሶ ወደ ደስታ ለቅሶ ተለወጠ። አልሐምዱሊላህ፣ አልሐምዱሊላህ አላህ ይባርከህ ዶክተር ይህንን መልካም ዜና ስለነገርከኝ ብለው አመሰገኑት። ዶክተሩ አንድ ነገር ብቻ ልጠይቀህ አሉት። ልጅህ ምን ያደርግ ነበር? እዚህ ጋር ነው ለእኔና ለእናንተ ቁልፍ ነጥቦ ያለው አባቱ እንዲህ ይላሉ፣ ወላሂ! በዚህ እድሜው ገና 19 ዓመቱ ነበር። የሚያደርገውን ነገር ሁሉ ለአላህ ብሎ ነበር የሚያደርገው። ሲሄድ ሲመጣ፣ ምንም ቢያደርግ ይህን የማደርገው ለአላህ ብዬ ነው ይላል። በየቀኑም ሰደቃ ይሰጥ ነበር፣ ምንም እንኳን በኪሱ አንድ ፓውንድ ባይኖርም፣ ነገር ግን በእጁ የሆነ ነገር ይዞ ወደ ውጪ ሄዶ ለሰዎች ይሰጥ ነበር። እነዚህን ሁለት ነገሮች ያደርግ ነበር። ሁሉም ነገር ለአላህ ብሎ ያደርጋል እና የማያቋርጥ ሰደቃ ይሰጥ ነበር፣ አንድ ቁራሽ ዳቦ ቢሆን እንኳ። እናም አልሐምዱሊላህ። ዶክተር፣ መልካም ዜና ሰተኸኛል አሉት። ሱብሓነላህ፣ አላህ ሀቲማችንን ያሳምርልን። ከዚህ በላይ ያስገረመንን ታሪክ ገና አልነገርናችሁም። ከዚሁ ቀን ጋር ዶክተር ሙሐመድ ከሁለተኛው የአስክሬን ገጠመኛቸው ጋር ምን እንደተፈጠረ ኢንሻአላህ በሚቀጥለው ክፍል እናቀርብላችኋለን። ስለዚህም መሰል እስላማዊ ታሪኮችን ለማስቀጠልና በዙሪያችን ላሉ ሰዎች በነፃ እንዲደርስ ለማድረግ የእናንተን ድጋፍ እንፈልጋለን። ሰብስክራይብ እና ሼር በማድረግ ይህንን ሰደቀ ተልጃሪያ በአንድነት መቀጠል እንችላለን። በቀጣይ ክፍል እስከምንገናኝ የአላህ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ